እየቀዳው ነው ማለት፣ ሁሉም እንዲያዳምጠው ነው የፈለግከው? ሁሉም መስማት አለበት ይህንን ነገር መስማት አለበት። ለምን ለምን እንትን ትላለህ? እውነቱ ኮንፊደንሱ እውነቱ ከያዝክ እውነቱን ከያዝክ፣ አሁን እንወያያለን። ሁሉም ሰው ያዳምጠዋል። አይዞህ፣ ችግር የለውም። አይዞህ፣ እንወያይ። ሰው ያዳምጠው፣ በቃ ትምህርት ያገኝበት። ለምን አንተ ትደበቃለህ በቻት እኔ አልተደበቅኩም። ካልተደበቅ አሁን እናውራ። ኦሪ ዘዳግም ምዕራፍ ሰላሳ አራት ቁጥር አስር ላይ እንደ ሙሴ ያለ ነቢይ ከዚያ በኋላ በእስራኤል አልተነሳም የሚለን ማን ነው? በመጀመሪያ ኦሪቱን ማን የጻፈው? የጠየቅኩን ጥያቄ መልስልኝ። ኦሪ ዘዳግም ምዕራፍ ሰላሳ አራት ቁጥር አስር ላይ ሙሴ ከሞተ በኋላ እንደ ሙሴ ያለ ነቢይ ከዚያ በኋላ በእስራኤል አልተነሳም ብሎ የሚጽፈው ማን ነው ነው ጥያቄው። የሚጽፈው ማነው ነው ሳይሆን የሚናገረው ማነው ብለን እንጠይቅ። የሚናገረው እግዚአብሔር ነው ብለን ችግር የለውም ግ የሚጽፈው ማን ነው፣ እና እግዚአብሔር ከሆነ እግዚአብሔር ነው የተናገረው። የሚጽፈው የጻፈው ማን ነው? የጻፈው ሙሴ ነው። ማስረጃ ስጠኝ፣ ማስረጃ ስጠኝ፣ ማስረጃ ስጠኝ ማስረጃው ኦሪቱነን በአጠቃላይ የተሰጠ ነው በአንድ ላይ ስለሆነ ያንን የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ነው ያልኩህ። ሙሴ ስለመጻፉማ ኦሪት ዘዳግም ሰላሳ አንድ ሀያ አምስት ላይ አለ እኮ ቅድምም ጠቅሰዋል። ሙሴ የጻፈው በቃል ኪዳን ታቦት አጠገብ አኖሩት እያለ የሚነግረን ማን ነው? አይዞህ አትደናገጥ። ፐብሊክ ላይ ስለሆነ ረጋ ብለህ እንትን በል ምክንያቱም ሰው እያዳመጠ ነው አሁን እንትን ውስጥ ነህ ቻናል ላይ ነው ያለኸው ሰው እያዳመጠ ነው ስለዚህ ተረጋግተህ መልስልኝ ኦሪ ዘዳግም ምዕራፍ 34 ቁጥር 10 ላይ ሙሴ አሟሟት ይነግርናል ሙሴ ተቀበረ አለቀሱለት ይላል እግዚአብሔር ከሆነ ተራኪው አንደኛ ማስረጃ ማምጣት ያለብህ እግዚአብሔር የወደፊቱን ነገር ፓስት አድርጎ መናገር እንደሚችል የሚያሳይ የመጽሐፍ ቅዱስ ጥቅስ ማምጣት ይጠበቅብሃል። አንደኛ፣ የመጀመሪያው እሱ ነው። ሁለተኛ ዘዳግም ሰላሳ አራት ላይ ያለውን ስለ ሙሴ አሟሟት እየነገረን ያለው ሙሴ ስለ መሆኑ መረጃ እጠብቃለሁ። ይሄ ሁለቱም መልስልኝ። አሁን ጦሪቱን ለን የጻፈው ሙሴ ነው አይደለ? ከመጀመሪያው እስከ መጨረሻው አይደለም። ኦሪት አንድ መጽሐፍ ነው። ኦሪ ዘዳግም ኦሪ ዘጸአት ኦሪ ዘዘም የሚባሉ ነገሮች ሙሴ አይደለም የጻፋቸው። ሙሴ ከሆነ የጻፋቸው ዘዳግም ምዕራፍ ሰላሳ አራት ላይ ያለውን ማስረጃ አምጣ ብያለሁ እየጠበቅኩ ነው። ላላ አንተ በዚህ ከአምስቱ መጽሐፎች ማተስማማ ከሆነ ኦሪ ዘ ኦሪ ዘፍጥረት እስከ ኦሪ ዘዳመት የተጻፈው በሙሴ እጅ አንተ መልሱን ብሰትም አይገባ ማለት አንተ ከመጽሐፍ ቅዱስ መልስ እኮ አልኩህ እኮ እራሱ ከዛ ከፔንታቶች ውስጥ ወይም አምስቱ ፋይቭ ስክሮልስ ከሚባሉ መጽሐፍቶች ውስጥ አምጣ ነው ያልኩ። ዘዳግም ምዕራፍ ሰላሳ አራት ላይ ሙሴ ከሞተ በኋላ ስለ ሙሴ አሟሟት ሙሴ ሞተ፣ ተቀበረ እያለ የሚናገረው ሙሴ ነው ካልክ መረጃውና ማስረጃውን ከመጽሐፍ ቅዱስ ውስጥ ከብሉይ ኪዳን ላይ አምጣ ነው ያልኩ። እየጠበቅኩ ነው። አንተ በማታምንበት ማለትም አንተ ማታምንበት ከሆነ ብነግርህ ምን ያደርግልል? ማመን ምንም ጥቅም የለውም። ማመን አለማመን የኔ ፋንታ ነው። እኔ እወጣዋለሁ፣ አላፍትናው ነው ለእኔ ስጠኝ። አሁን ኔም የሚጠየቀው ጥያቄ ዘዳግም ምዕራፍ ሰላሳ አራት ላይ ከቁጥር አንድ ጀምሮ እስከ መጨረሻው ድረስ ሙሴ ሞተ፣ ተቀበረ፣ መቃብሩ እስከዛሬ ድረስ አልተገኘም እያለ፣ እንደ ሙሴ ያለ ነቢይ ከዚያ በኋላ በእስራኤል አልተነሳም እያለ ሙሴ ራሱ ሙሴ ካለፈ ከረጅም ጊዜ በኋላ ስለ ሙሴ አሟሟት የሚነግረን እግዚአብሔር ነው ካልክ፣ አንደኛ እግዚአብሔር ሙሴ እያለ ለሙሴ ሙሴ ወደፊት እንደሚሞት ነው እንጂ የሚናገረው ሙሴ ከሞተ በኋላ ያለውን ትረካ እግዚአብሔር እንደዚህ አይነት አነጋገር እንዳለው የመጽሐፍ ቅዱስ ማስረጃ ማምጣት አለብህ። አንድ የመጀመሪያው እሱ ነው። ማስረጃ ማስረጃ ማስረጃ ትላላችሁ፣ ብዙ ማስረጃ ትላላችሁ አንተ ለለ ከመጀመሪያ እስከ መጨረሻው ባለው በውስጡ ማታምን ከሆነ አንተ ማመጦ ምሽም ማስረጃ ቢሰጡህ ማይገባችሁ ወይም ማትረዱት ከሆነ ሚሊዮን ማስረጃ ቢሰጧችሁም እኮ ማትቀበሉት ነገር ነው። አንተ ምን አስጨነቀህ? አሁን ፐብሊክ ላይ ሰው እየሰማ ነው ያለው ገብቷል። አሁን ለሰው አንተ ለሌላ ውስጥ መትረፍ ትችላለህ። ለእኔ እኔን ቶ አትቀበለውም፣ ምን አትለውም፣ ማስረጃ የለ ምናምን ነገር ብላልከ። ኦኬ ጥሩ፣ ኦሪትን የጻፈው ሙሴ ነው ሙሉ ለሙሉ ኦሪትን የጻፈው ሙሴ ነው አዎ የመጀመሪያ የነበረውን ኦሪት ዘዳግም 31 ቁጥር 15 ን ጀምረህ ስታነበው በቃል ኪዳን ታቦት በመካከል አኖረው የሚለው ነገር አለ ከሙሴ በኋላ ግን የገባ ነገር አለ ታሪክ ገብቷል ብዙ ነገር ገብቷል ምክንያቱም መጽሐፍ ቅዱስ ላይ አለ ምክንያቱም ይሄኛው መልሰልኛ አለ መኖሩንማ ይኸውልህ ዘዳግም ምዕራፍ 34 ላይ ከቁጥር አራት ጀምረህ ስታነበው ሙሴ ከሞተ በኋላ ከተቀበረ በኋላ ሙሴ ሞተ ተቀበረ የሚለን ሰው አለ የጻፈልን አለ ሙሴ ነው ካልክ ማስረጃውን አምጣ አንተ ምን አስጨነቀ ንገረን እስኪ ማስረጃ ዘዳግም ሰላሳ አራት ላይ ያለው ደግሞ ሙሴ ስለመሆኑ ማስረጃ አምጣ ነው እኮ የምልህ ለምን ማስረጃውን ምክንያቱም እኮ እግዚአብሔር ነው አይደለ ከሙሴ እንደ ሙሴ አይነት ነቢ የለም አልነበርም አልተነሳም የሚለው እግዚአብሔር ነው አይደለም እግዚአብሔር ስለመሆኑ አምጣ አምጣ መረጃ እግዚአብሔር እግዚአብሔር ስለመሆኑ ያንን እንደ ሙሴ ያለ ነብይ አልተነሳም እያለ ለሙሴ እየነገረው፣ ለሞተ ለሞተው ሙሴ ከሞተ በኋላ ስለ ሙሴ አሟሟት የሚነግረን እግዚአብሔር ከሆነ መረጃ አምጣ ነው ያልኩህ እኮ። አይልማ ምክንያቱ፣ እኔ ደግሞ ምለው ኦሪት አንድ መጽሐፍ ነው። እዛ ጋር ፔንታተች ኪታብ ነው የሚለው፣ አንድ መጽሐፍ ነው። ሙሴ ሙሴ የነበረው አሁን ያሉት መጽሐፍቶች አምስት ናቸው። ኦሪት ዘፍጥረት፣ ኦሪት ዘጻት፣ ኦሪት ዘወድቅ፣ ኦሪት ዘዳግም እና ኦሪት ዘለዋያን አምስት መጽሐፍቶች ናቸው። እኔ የጠየኩት ጥያቄ ኖ ይላል አንድ አምስት መጽሐፍ ነው። ፔንታተች ማለት ራሱ ፋይቭ ስክሮልስ ማለት ነው፣ አምስት መጽሐፍት ማለት ነው። ትርጉሙ ራሱ በአይሁዳያኖች ራሱ ይጠራ አሁን ታንካ ራሱ ላይ የታንካ የሚባለው መጽሐፍ ላይ በዚ አይነት መልኩ ነው። እኔ አሁን እሱ ላይ አልገባም። እኔ የጠየኩ ኦሪት ዘዳግም ምዕራፍ ሰላሳ አራት ላይ ያለውን ስለ ሙሴ አሟሟት የጻፈው ሙሴ ከሆነ መስ ማስረጃ አምጣ። እየጠበቅኩ ነው እግዚአብሔር ኦሪት ዘፍጥረት እስከ ኦሪት ዘዳግም አልጠነስካም እስከሚለው ድረስ ሙሴ እግዚአብሔር ነግሮት እስከጻፈው ሙሴም ይህንን ነገር ሲነገረው ስለ መሞቱ እየተነገረው ቢሆን ሊቃውንቶች የሚያስረዱትኝ ይሄን ሲነግረው ሙሴ እያነባ ነው የጻፈው ነው የሚሉት ማስረጃ አምጣ ከኦሪት ከመጽሐፍ ቅዱስ ላይ ሊቃውንቶቹን አይደለም እኮ ሊቃውንት ማ እሱማ፣ ኦርቶዶክስም እኮ ሊቃውንት እያሉ መጽሐፍ ቅዱስን አዲስ ኪዳን ክርስቲያኖችን እያሉእኔ ሙሴ ሙሴ ነገርኩ እኮ የሊቃውንት ማስረጃ እዚጋውን አይሰራም። አሁን ዘዳግም ሰላሳ አራት ላይ ሙሴ ስለ መጻፉ ማስረጃ አምጣ ነው ያልኩ። የለህም፣ በቃ የለህም ማለት ነው። ማስረጃ ያጀማ እንግዲህ አሰላሙ አሌኩም ወራመትላ በረካቱ ያጀማ እንግዲህ ጥላውን የሚባለው ልጅ በዋሳፕ ላይ በፌስቡክ ደግሞ አዩዳዊ ነኝ የሚባል ልጅ ነው እንግዲህ ውይይት በድምፅ ደረጃ እናድርግ ተባብለን ተቀጣጥረን ነበረ። እንግዲህ በዚህ መሰረት ማስረጃ እንደሌለው ነግሮናል። ኦሪት ዘዳግም ምዕራፍ 34 ከቁጥር አንድ ጀምሮ ያለው እኮ ማስረጃ አምጣ፣ የለህም እኮ ጨርሻለሁ ያለ ስላ እንጠብቅህ፣ እንጠብቅህ፣ እንጠብቅህ፣ እንጠብቅህ ያልተባለ ነገር አስናቀው እኮ ማስረጃ ስጠኝ እኮ አልኩህ። እኮ ማስረጃ ስጠኝ፣ አልሰጠኝም። ዘዳግም ሰላሳ አራት ላይ ሙሴ ስለ መጻፉ ማስረጃ እስካሁን አልሰጠኝም። ውስጥ የት አለ? የቱ ጋር ነው ሙሴ የጻፈው የሚለው ማስረጃ? ማስረጃ ማስረጃ ውስጡ ነው። ማስረጃ የሆሩት ማስረጃ እኮ የታለ? የታለ? መረዳት ነው እኮ ነው የምልህ። ዘዳግም ሰላሳ አራት ላይ ሙሴ ስለ መጻፉ ምንድን ነው ማስረጃ እስቲ ዘዳግም ሰላሳ አራት ላይ አውጣ እናሳየኝ። እስቲ በሀይለ ቃል ኦሪታችን ተከፋፍላ እንዳለረዶች ነው እናንተ እንደምታስቡ። እኛ እኮ አይደለም የተከፋፈል ነው። ቁርአንም የሚለው ለሙሳ አለይሂ ሰላም አንድ መጽሐፍ እንደሰጠው ነው። አ አንተ እንደምትለው ማለት ነው ዘዳግም ላይ ያለውን ግን የሙሴን አሟሟት ሙሴ ሞተ፣ ተቀበረ ምናምን እያለ የጻፈው ሙሴ ነው ካልከኝ ማስረጃ አምጣ ነው ያልኩህ። አንተ እኮ ይሆን ሊሆን ቁርኣናችሁ ለምሳሌ ሙሴ እንደተሰጠው ሙሴ እንደተሰጠው ታምናላችኋል አዎ መጀመሪያ የነበረው ታምናሉ አዎ ለ መጀመሪያ መጨረሻ ሳይሆን አንድ ነው ታምናላችሁ አንድ አንድ መጽሐፍ ሰጥቶት እንደነበር አዎ ግን ተበርዟል ቁርኣን እንደ አንድ መጽሐፍ ነው የተሰጠው ቶራ ቶራ የሚባለው ተውራት የሚባል መጽሐፍ አንድ መጽሐፍ ተሰጥቶታል ተውራት ማለት ነው ምን ምን ሁለት መጽሐፍ ነው ቶራ ቶራ ቶራ ማለት ራሱ ስሙ ነው ራሱ አምስቱ የመጽሐፍ ክፍሎች ናቸው አምስት መጽሐፍ ክፍል የሚባል ነገር የለም ነው ማለት ቁርአንም እውቅና የሰጠው አንድ መጽሐፍ ነው የሙሳ መጽሐፍ ይኸውልህ አዳምጠኝ የሙሳ መጽሐፍ ሱረቱ አንዓም ምዕራፍ ስድስት ላይ እንደ ቁርአኑ ከሄድክ የሙሳ መጽሐፍ ክፍል ፋይዎች አድርጋችሁ የምትከፋፍሉት ለምንድን ነው ይላል አንድ ቦታ ላይ ሁለተኛ ነገር ደግሞ መጽሐፍም በእጆቻቸው ለሚጽፉ ካላ ዘንድ ሳይሆን ግን ከአላ ነው ለሚሉ ወየውላቸው ይላል። ዛት ሚንስ ምንድን ነው? ሙሴ የጻፈው አንድ መጽሐፍ ነበረ። እሱ መጽሐፍ በቃል ኪዳን ታቦት አጠገብ አኖሩት ይላል። ያንን መጽሐፍ አደለ? አደለ? በቃል ኪዳን ታቦት አኖሩት። ያ እሱ የጻፈው መጽሐፍ የት ይገኛል አሁን? ከምንም መለድ ከዚህ ማለት የሚፈልጉት እኮ ያን ሁለቱ ጽላት የተቀበሉትን ነው ነውና፣ አደለ የህጉ መጽሐፍ፣ የህጉ መጽሐፍ ነው የሚለው የህጉም መጽሐፍ በቃል ኪዳን ታቦት አጠገብ አኖሩት ይላል። ለማንኛውም የተሳሳተ ነገር ባታስተላለፍ ደስ ይለኛል። እኔ የተሳሳተ ነገር አይደለም፣ ውይይታችንን ነው ያስተላለፍኩት። ዘዳግም ሰላሳ አራት ላይ ሙሴ ስለ መጽሐፉ አሁንም ማስረጃ እየጠበቅኩ ነው። የለህም አደል ማስረጃው? ማስረጃው ኦሪቱ ሁሉ መጽሐፍ ነው የታለከው ነው የታለ የታለ አንተ አንተ ይሁን ይሁን በቁራናቹ ኦሪንታችን ተከፋፍላለች ተከፋፍለው ሰው ጋር ምናምን እናንተ ዘዳግም ላይ ሙሴ ከሞተ በኋላ ስለ ሙሴ ሙሴ ተቀበረ ሞተም ብሎ የጻፈው ሙሴ ስለመሆኑ መረጃ ያልኩ ትችላለሽ አንተ እኮ ማመን ምትችለው ወይም መቀበል ምትችለው እኮ ሁሉም የጻፈው ሙሴ በመሆኑ ብቻ ነው። ሙሴሁሉ አለ አይልም። እኛ ደግሞ ማስረጃ አላገኘንለትማ። ምክንያቱም እሱ ብቻ አይደለም ሌላ ሌሎችም እኮ ጥያቄዎች ይመጣሉ። አሁን ግን ዘዳግም ሰላሳ አራት ላይ ሳንተማመን ሌላ ጥቅስ ብናመጣ ዋጋ የለውም። ኦሪት የሚባለው ነገር አንድ መጽሐፍ ለሙሴ እንደተሰጠው ያ ሙሴ መጽሐፍ እንደጻፈው አይተናል። ምንም ችግር የለውም። ዘዳግም ሰላሳ አራት ላይ ያለው ግን አይተናል። ያምን አያችሁ ኖ ኖ ኖ። እዛ ላይ ይኸውልህ ዘዳግም ምዕራፍ 31 ላይ ይነግረናል። ራሱ የሕጉ መጽሐፍ በቃል ኪዳን ታቦት አጠገብ አኖሩት ይላል። ሕግ የሚለው የብራይ ስጥ ካል ቶራህ ነው የሚለው፣ የቶራህ መጽሐፍ ነው የሚለው። እኔ አሁን ቶራህ ነው የሚለው፣ ሕግ ማለት ቶራህ ማለት ነው። ራሱ በብራይ ስጥ ኦኬ፣ ኦኬ። ስለዚህ ዘዳግም ምዕራፍ 34 ላይ ያለውን የሙሴ ሙሴ እንደጻፈው ማስረጃ ስጠይን ያልኩ ሁላችን ነን ቁጥር እችነን ጥያቄ እኮ ሙሴ ከሆነ ሙሴ እንደጻፈ ነገረኝ እኮ ነው ያልኩህ እኮ ማን ጻፈው እኮ ነው ምን አስጨንቀኝ። ሙሴ እንደጻፈው ግን ዘዳግም ሰላሳ አራት ላይ ሙሴ እንደጻፈው ማለት ሙሴ ሞተ ተቀበረ እያለ የሚነግረን የጻፈው ሙሴ ስለመሆኑ ማስረጃ አምድ አንጣልኝ። ሁለተኛ ፈጣሪ ደግሞ ፈጣሪ ሲናገር የወደፊቱን ነገር ለምሳሌ ዘዳግም አስራ ስምንት አስራ ስምንት ላይ እንዳንተ ያለ ነብይ ወደ ምንላችኋለሁ አስነሳላችኋለሁ ይላል። አሁን የወደፊት ቆይ፣ የወደፊት ነገሮችን ፈጣሪ ሲናገር የባለፈውን ነገር ከሆነ ያስማማናል። አሁን ለምሳሌ ዘፍጥረትን ሙሴን የጻፈው ብለህ ብትለኝ ሙሴ ኬታ መጣው ብይ ብልህ አይ ሙሴ እግዚአብሔር እየነገረው ነው የጻፈው። ፓስት ስለ ሙሴ አወላለድም ስለ ሙሴ እንትንም ፓስት ነው። ፓስት የነበረው ችግር የለው ፊቸር የነበረው ነገር ግን ፊቸር ወደፊት ሙሴ በህይወት እያለ ስለ ሙሴ አሟሟት ሙሴ ወደፊት እንደሚሞት ነው የነገረው ካልክ፣ የወደፊቱን ነገር ከሆነ ሙሴ ይሞታል፣ ይቀበራል፣ እንደ ሙሴ ያለ ነቢይ ከዚያ በኋላ በእስራኤል ውስጥ አይነሳም እያለ ነው እንጂ የሚናገረው እግዚአብሔር። ሙሴ እያለ ሙሴ ተቀበረ፣ ሞተ፣ ምናምን ነገር እያለ አይናገርም። እንደዚህ አይነት አነጋገር ካለው እግዚአብሔር ማስረጃ ስጠኝ ነው ያልኩት። ምዕራፍ ላይ ቁጥር አምስት ላይ ምን ይላለኝ?

የኦሪት ተንታኙን ሳ አማርኛው አለኮ ምን ብራ ስጡ ጋር እስከሄደ ኦሪት ዘዳግም ምዕራፍ 34 ቁጥር አምስት ላይ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በመዋብ ምድረ በዳ ሞተ ይላል። በቤተ ግቤ ጎር ለፊት ለፊት በመዋብ ምድር ተቀበረ ይላል። መቃብሩ ማንም አላወቀ። ሙሴ በሞተ ጊዜ እድሜው መቶ ሃያ ዓመት ነበረ። አይኑም አልፈዝም ጉልበቱም አልደነገገም አለ። ይሄንን ነገር የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ያልኩ ማስረጃ ማስረጃ ትቀራችሁ፣ በቃ የለህም ማለት ነው። ስለዚህ እዚህ ጋር ይብቀራል። ማስረጃ ሁሪቶ አንን በጠቅላላ በቃ እሺ። ስለዚህ ለህሊና ንቶ ማለት ነው። ከዚህ በኋላ ለህሊና ንቶ ለህሊና ንቶ በቃ ማለት አንተም ማስረጃ ልታመጣ አልቻልክም። ማስረጃ ባመጣላችሁም አታምኑም አልክ። ስለዚህ እዚህ ጋር እናቆመው ማለት ነው። እንቋጮው አይመስልህም? እሺ ቻው። ለማንኛውም መልካም ጊዜ ጥላሁን። እሺ ቻው።